አሰላሙ ዓለይኩም ወረሐመቱላሂ ወበረካቱ የፋይቭ ጂ ዩቲዩብ ቻናል ቤተሰቦች ሰላም ሰላም፣ እንዴት ናችሁ? ዛሬ ደግሞ ለየት ያለ ስራ ጀላችሁ መጥቻለሁ። ብራንድ ብራንድ የሆኑ ሰዓቶችን ጀላችሁ መጥቻለሁ፣ ከነዋጋቸው፣ ከነማርካቸው ዋተር ፕሩፍ ናቸው። እነዚህ በውሃ የማይገባቸው ሰዓቶች ናቸው። የማይገፉ ናቸው። የሴትና የወንድ ሰዓት ናቸው። እነዚህ ነው ጀላችሁ የመጣሁት። እስከ መጨረሻው ድረስ ተከታተሉ፣ ዋጋቸውንም እነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ከሆናችሁ ላይክ ላይክ እያረጋችሁ ላይክ የለም ላይክ አድርጉ። እንደምታዩት ይሄ የምታዩት ሰዓት ውሃ የማይገባው ወርቃማ ሰዓት ነው። አልሐረመይን ይባላል። አልሐረመይን ከ4500 ብር ድረስ እስከ 30000 ብር ድረስ ከዛ በላይ እስከ 80000 ብር ድረስ አለ። ይሄ ግን 4500 ብር ነው። ይሄ ሰዓት አል ሀረመይን ነው። እንደምታዩት ውሃ አይገባውም። ወርቃማ ነው ከለሩ። አሪፍ የሆነ ሰዓት ነው። ይሄ 4500 ብር ነው። ይሄ ደግሞ ይሄ ደግሞ ብላክ ነው ከለሩ። ከማንኛውም ነገር ጋር የሚደረግ ነው። ከሱፍም ጋር ይደረጋል። ከማንኛውም አለባበስ ጋር የሚሄድ ነው። የወንድ ሰዓት ነው። ጀርባውም፣ ፊት ለፊቱም መስታወት ነው። 3500 ብር ነው። በጣም ምርጥ ሰዓት ነው። ውሃ አይገባውም። በውሃ የሚበላሹ አይደሉም። ይሄንኛው ደግሞ የሴት ነው። በጣም ምርጥ ሰዓት ናት። ይህም ውሃ አይገባትም። ሶሺ5 ስችም 3500 ብር ናት። እንደምታዩት ቆንጆ የሆነ ሰዓት ናት። ይህ እንደምታዩት ዋተር ሬዚስታንት ተገጥሞለታል። ይሄ ማለት ውሃ አይገባው ማለት ነው። እነዚህ ደግሞ ከዚህ ቀጥሎ ያሉት በሙሉ ስድስት ስድስት መቶ ብር ናቸው። እስከ ከለራቸው ወርቃማ ነው። እንደገና የጎማም አለ የእንትንም አለ። እንደምታያቸው ዋተር ሪስታን ተገጥሞለታል። ውሃ አይገባውም። ይሄም እንደዛው 600 ብር ነው። ዋተር ሪስታን ተገጥሞለታል። ውሃ አይገባውም። ጀርባው ላይ ዋተር ሪዚስታንት የሚል ተገጥሞለታል ያው ተጽፎበታል። እንደምታዩት ይሄም ተማሳይ ነው። ስድስት መቶ ብር ነው። ይሄም ውሃ አይገባውም። አሪፍ አሪፍ ናቸው። እንትናይ ብራንድ ናቸው። ይሄም ቆንጆ ነው። ለልጅም ይሆናል፣ ለአዋቂም ይሆናል። ከማንኛውም አለባበስ ጋር የሚሄድ ነው። ከለር ብላክ ነው። ይሄም ውሃ አይገባውም። ሁሉም ሰዓቶች ብራንድ ናቸው። እንግዲህ ያያችኋችሁ ይህን ይመስላሉ። እንደተመቻች ተስፋ አደርጋለሁ። ከወዳችሁት ሼር እያደረጋችሁ ለወዳጅ ዘመድ ያጋሩ። ያው እንደምታዩት ሰዓቶቹ ከ4500 ብር ጀምሮ እስከ ስድስት መቶ ብር ድረስ አሉን። ሰዓቶቹ ብራንድ ናቸው። ሁሉም የምታያቸው ውሃ አይገባቸውም። ውሃ ዋተር ሪስታንት ተገጥሞላቸዋል። ውሃ አይገባቸውም። ከለራቸው ደግሞ አይገፍም። እነዚህ ስድስት መቶ ስድስት መቶ